ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን። ክቡራን አድማጮች በዛሬው የመረጃ ሰዓታችን ሁለት ያክል የስፖርት መረጃዎችን ወደ እናንተ የምናደርስ ይሆናል። በመጀመሪያ ደረጃ አሌክሳንደር አርኖልድ በይፋ ለሪያል ማድሪድ ፈረመ፣ መረጃውን የምናደርሳችሁ ይሆናል። በመቀጠልም ኢስት ቫን ኮቫክስ የነገ ምሽቱን የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ይመራሉ፣ መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ፣ ግብዣችን ነው። ተከታተሉን። በቅድሚያም ሪያል ማድሪድ የሊቨርፑልን የቀይ መስመር ተጫዋች ትሬንት አሌክሳንደር አሮንድን በይፋ አስፈርሟል። አሮንድ በማድሪድ ቤት እስከ ሰኔ 2031 የሚቆየውን ውል የፈረመ ሲሆን በዝውውሩ ሊቨርፑል 10 ሚሊዮን ዩሮ ገደማ ማግኘቱ ተገልጿል። አሌክሳንደር አሮንድ በዓለም የክለቦች ዋንጫ ለማድሪድ የሚጫወት ሲሆን ማድሪድ ለተጫዋቹ የሰኔና የሐምሌ ደሞዙን ይከፍላል። በውሉ መሠረት ተጫዋቹን ከሪያል ማድሪድ ማዘዋወር የሚፈልግ ክለብ አንድ ቢሊዮን ዩሮ የውል ማፍረሻ መክፈል እንደሚጠበቅበት ፋብሪዚዮን ዘግቧል። ዜናው ይፋ መሆኑን ተከትሎ አሌክሳንደር አርኖልድ የኢንስታግራም ገጹ ላይ የሚጫወትበትን ክለብ ሊቨርፑል ከሚለው ሪያል ማድሪድ ወደሚለው ቀይሯል። በመቀጠልም ኢስቲቫን ኮቫክስ የነገ ምሽቱን የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ይመራሉ። አሊያንዝ አሬና ስታዲየም ነገ ምሽት የሚደረገውን የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ሮማንያዊው ዳኛ ኢስትቫንኮቫክስ በመሀል በመሃል ዳኝነት ይመሩታል። የመሃል ዳኛው ኢስቲቫን ኮቫክስ የአውሮፓ ሻምፒዮንስ ሊግ፣ ኤውሮፓ ሊግ እና ኮንፈረንስ ሊግ የፍጻሜ ጨዋታዎችን በመሃል ዳኝነት የመሩ የመጀመሪያው ሰው ይሆናሉ። የ2024-2025 የውድድር ዓመት የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በፈረንሳዩ ክለብ ፒኤስጂ እና በጣሊያኑ ክለብ ኢንተር ሚላን መካከል ነገ ምሽት አራት ሰዓት ላይ በአሊያንዛ አሬና ስታዲየም ይደረጋል። ዋና ዳኛው ከዚህ በፊት ሁለት ጊዜ የፈረንሳዩን ክለብ ፒኤስጂን ጨዋታ በዳኝነት መርተው ፒኤስጂ ሁለቱንም ጨዋታ አሸንፏል። በሁለቱም ጨዋታ ዋና ዳኛው ለፒኤስጂ ተጫዋቾች አምስት የማስጠንቀቂያ ካርድ መምዘዛቸው ይታወሳል። በሌላ በኩል ኢስት ቫንኮቫክስ ሶስት ጊዜ የኢንተር ሚላንን ጨዋታ የመሩ ሲሆን ኢንተር ሚላን ምንም ሽንፈት አላስተናገደም። ኢንተር ሚላን ኢንተር ሚላን ካደረጋቸው ሶስት ጨዋታዎች ሁለቱ ሲያሸንፍ በአንዱ አቻ ተለያይቷል። ክቡራን አድማጮች ለዛሬው የያዝናቸው መረጃዎች እነዚህን ይመስሉ ነበር። ኢትዮ አዲስ 13ን ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው መረጃዎች ደግሞ ቶሎ ቶሎ እንዲደርሳችሁ የድቦል ምክቷን ይጫኑ። ለዛሬው እናመሰግናለን። ኢትዮ አዲስ 13 ነው።